በስማሀብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ወገብረ ሰላም ማእከሌን በመስቀሉ በመስቀሉ በመካከላችን ሰላም አደረገ። 2018 ዓመተ ምሕረት በዓለ መስቀል በሰላም ጠናቀቁን አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የተሰጠ የምስጋና መግለጫ። የተወደዳችሁ በመላው ዓለም የምትገኙ የመንፈስ ቅዱስ ልጆቻችን፣ ሊቃውንተ ቤተክርስቲያን፣ ምእመናንና ምእመናት ኦርቶዶክሳውያን በሙሉ የተከበራችሁ በበዓለ መስቀሉ በሰላም እንዲጠናቀቅ በከፍተኛ ድካም ዋጋ የከፈላችሁ የፌዴራል፣ የአዲስ አበባ ከተማና የሁሉም ክልል የጸጥታ ተቋማትና አባላት፣ የተከበራችሁ ለበዓሉ ድምቀት ከፍተኛ ድጋፍና እገዛ ያደረጋችሁ አካላትና መላው ኢትዮጵያውያን በሙሉ ከሁሉ አስቀድሞ ቤተ ክርስቲያናችን አጠራር አፈ በረከት እየተባለ የሚጠራው ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ እንደገለጸልን የጥል ግድግዳ በደሙ ፈሳሽነት አፍርሶ በመስቀሉ በመካከላችን ሰላምን የሰራልን ወይም የመሰረተልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይድረሰው እያል እንኳን ለብርሃነ መስቀሉ አደረሰን አደረሳችሁ። የዘንድሮው በዓለ መስቀል ሰላማዊ ሆኖ እንዲጠናቀቅ በሁሉም የቤተ ክርስቲያኒቱ መዋቅራዊ አደረጃጀት በሙሉ ልዩ የበዓል ዝግጅት ኮሚቴ በማዋቀር እና ጉዳዩ ከሚመለከታቸው መንግስታዊ ተቋማት እና ልዩ ልዩ የህብረተሰብ ክፍሎች ጋር ተቀናይቶ በጋራ አስፈላጊውን ቅድመ ዝግጅት በመደረጉ በዓሉ ሰላማዊ እና መንፈሳዊ እሴቱን በጠበቀ መልኩ ማክበር ተችሏል። በመሆኑም ለዚህ ትልቅ ስኬት ከፍተኛ አስተዋጽኦ ላበረከታችሁ ቅን አገልጋዮች እና መላው ህዝባችን እንኳን ደስ አላችሁ፣ እንኳን ደስ አለን። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ ሁለት ቁጥር አስር ላይ በጎ ስራን ለሚያደርጉ ሁሉ ምስጋናና ክብር ሰላም ይሁንላቸዋል በማለት እንደገለጠው ሁሉ እኛም የሐዋርያውን ቃል አብነት በማድረግ በዓሉ መንፈሳዊ እሴቱን በጠበቀና በደመቀ ሁኔታ በሰላም እንዲጠናቀቅ ከፍተኛ አስተዋጽኦ ያበረከቱትን አካላት በሙሉ ማመስገን እና ማክበር ስላለብን በዚሁ መሰረት ገና በዓሉ ከመድረሱ አስቀድሞ ልዩ ዝግጅት በማድረግና ለረጅም ቀናት የሌሊት ቁሩ እና የቀን ሀሮሩ ሳይበግራቸው ደከመኝ ሰለቸን ሳትሉ ያለምንም ረፍት ለሕዝባችሁ ሰላም ተግታችሁ በመስራት ከፍተኛ አስተዋጽኦ ላበረከታችሁ የፌዴራል የሁሉም ክልሎች እና ከተማ መስተዳድሮች የጸጥታና መስተዳድር አካላት በሙሉ መላው ኦርቶዶክሳውያን እና ልዩ ልዩ የህብረተሰብ ክፍሎች በተለይም እንደ አዲስ አበባ ከተማ ደግሞ የበዓሉን ዝግጅት ሙሉ ወጪ በመሸፈን እና የጠየቀውን ሌሎች የሥራ ድጋፎች እና ትብብሮች በማድረግ ከፍተኛውን ሚና ለተጫወቱት የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች ች አቤቤ እና የካቢኔ አባላቶቻቸው በሙሉ በቅዱስ ቤተ ክርስቲያናችን ስም ከፍ ያለ ምስጋናችንን እያቀረብን በመጨረሻ አስቀድሞ ስለ በዓሉ ዝግጅት ከከተማ አስተዳደሩ እና የፌዴራል ፖሊስ አመራሮች ጋር በነበረን ውይይት ወቅት በአጽንኦት እንደገለጽ ነው ሁሉ በቅዱስ ቤተ ክርስቲያናችን ነዋዬ ቅዱሳት ላይ በተለያዩ ጊዜያት ክብረ ነክ የሆነ ህገ ወጥ ተግባር በሚፈጽሙት ግለሰቦች ላይ ተገቢው የህግ እርምት እንዲሰጥልን ባቀረብነው ጥያቄ መሰረት በቅርብ ቀን ስዕለ ቅድስት ድንግል ማርያምን በመቅደድ ህገወጥና አስነዋሪ ተግባር የፈጸመችውን ግለሰብ በህግ ቁጥጥር ስር በማዋል ለተሰጠን ፈጣን ምላሽ ከፍተኛ ምስጋናችንን እያቀረብን በቀጣይም እንዲህ አይነቱ ህግን የማስከበርና ህገ ወጥ ግለሰቦችን በህግ እንዲጠየቁ የማድረግ ስራው ተጠናክሮ እንዲቀጥል እያሳሰብን በድጋሜ በዓለ መስቀሉ በሰላም እንዲጠናቀቅ አስተዋጽኦ ላበረከታችሁ በሙሉ በቅዱስ ቤተ ክርስቲያናችን ስም ከፍ ያለ ምስጋናችንን እናቀርባለን። እግዚአብሔር አምላካችን ለሀገራችን ኢትዮጵያና ለመላው ዓለም ሁሉ ሰላሙን ፍቅሩንና አንድነቱን ይስጥልን። እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ። መስከረም 17 ቀን 2018 ዓመተ ምሕረት አዲስ አበባ፣ ኢትዮጵያ። መስቀል ኃይልነ መስቀል